ኢትዮጵያውያን አትሌቶቻችን በስምንት መቶ ሜትር ሶስተኛና አራተኛ ደረጃን በመያዝ በሶስተኝነትና በዲፕሎም ጨርሰዋል። በስምንት መቶ ሜትር ኦስትራባ በሚካሄደ ውድድር ንግስት ጌታቸው ሶስተኛ ደረጃን በመያዝ በአንድ ደቂቃ ከአምሳ ስምንት ሰከንድ ከ ዜሮ አራት ማይክሮ ሰከንድ ስትገባ ወርቅነሽ መሰለ ደግሞ በአንድ ደቂቃ አስራ ስምንት ሰከንድ ከ አርባ ማይክሮ ሰከንድ አራተኛ ሆና ውድድሯን ጨርሳለች። በዚህ ውድድር የተካፈሉት ሁለት ኢትዮጵያውያን በሁለቱም ርቀቶች ውጤታማ ሆነው አጠቃለዋል። ውድድሩም የተካሄደው በፈረንጆች አቆጣጠር ጁን 24 ነበር። ዛሬ ቀኑ ጁን 27 ነው። የወርልድ አትሌቲክስ ዛሬ እንግዲህ በመረጃ አጋርቶታል። በወንዶችም ሌላ ርቀት ላይ ኢትዮጵያውያን ድል አግኝተዋል። ይህንንም ትሰሙታላችሁ። የተካፈሉት አትሌቶች ስንተኛ የወጡት ኢትዮጵያውያን ስንተኛው ነው አጠናቀቁ የሚሉትንም ትሰሙታላችሁ።